ጸጥ እረጭ ብሎ የዝምታ ጩኸት ሲያይል፣ ሰማዩ ባህሩ ላይ የተነጠፈ ሲበስል፣ ካድማስ ባሻገር ሌላ አድማስ ሲዘረጋ፣ ሰማዩ ሲቆጣ፣ ናዳውና መብረቁ ሲፈራረቁ፣ ማዕበል እንደ ቅቤ ሲንጥ የጥበበኛውና ጠበኛውን ባህር ጥበቡን በልበ ሙሉነት ለታጠቁ እየሆነ ያለውን ሁሉ በእውቀት ለሚያውቁ ባህረኞች የባህሩ ባህሪ ከጥሩ መምህር እኩል ነው። ባህረኞች ባህሩ ላይ ይሰራሉ፣ ባህሩ ባህረኞችን ያበቃል። የዚህ መስተጋብር ዜማ ደግሞ በማሰልጠኛ ተቋማት አማካኝነት በትምህርትና ስልጠና ይቃኛል። ይህ የባቦጋያ ማሪታይምና ሎጀስቲክስ አካዳሚ መግለጫ ነው። የባቦጋያ ማሪታይምና ሎጀስቲክስ አካዳሚ በጠረፍ አካባቢ ለሚሰሩ በአስተዳደር በመሪነት በኦፕሬሽናል ቴክኒካል ለሆኑ የሥራ መስኮች ብቁ ሥልጠና ለመስጠት ዓለም አቀፉን ደረጃ በሚመጥን ልክ አስፈላጊውን ዕውቀት ክህሎትና ምልከታ በማጎልበት የባሕር ላይ ትራንስፖርትና ሎጂስቲክስ ሴክተር ለማሳደግ እንዲሁም አሁን ላይ ያሉትንም ሆነ አዳዲስ የሰው ሀብትን በመካከለኛና በከፍተኛ ደረጃና አስተዳደር ላይ ላሉ ሁሉ ሥልጠና ለመስጠት የሚያስችል ዓላማን አንግበዋል። ለዚህ ዓላማው መሳካትም በሐይቋ ቁጥር ጸጋዋን የምትመነዝረውና ከመዲናችን በ45 ኪሎ ሜትር ርቀት ላይ የምትገኘው የቢሾፍቱ ከተማ ካሏት ሰባት ሐይቆቿ በስፋቱ ሁለተኛ ደረጃ ላይ ተቀመጠው የባቦጋያ ሐይቅም ባለው ጥልቀት ስፋትና ለስልጠና ምቹ በመሆኑ ለአካዳሚው መጠሪያ መገኛም ማሰልጠኛም እንዲሆን ተመረጠ። እዚህ ጥሞናም ቀልብም በሚገዛበት የባቡጋያ ቅጥር ግቢ ታግዞ በተሟላ መሳሪያና ብቁ መምህራን መስኩ በሚፈልገው አውድ ላይ ተመስርቶ እውቀት እንዲልቅ ሲተጋ ኖሯል፣ እየተጋም ይገኛል። ባህሩ በተፈጥሮ ሕግጋት ቢመራም ሰዎች ደግሞ ድርጅቶችም ሆኖ ሀገራት ባህሩን ለመጠቀም ሰብሰብ ብለው አንድ ዓለም አቀፋዊ ተቋም አቁመዋል። ስሙም ኢንተርናሽናል ማሪታይም ኦርጋናይዜሽን ወይንም አይኤምኦ ይሰኛል። እንደ አውሮፓ አቆጣጠር በ1958 የIMO STCW Convention 1978 እንደተሻሻለው የትኛውም የባሕር እንቅስቃሴ የሚሰራውም የሚመራውም የሚዳኘውም በዓለም አቀፉ የባሕር ግጋት እንዲሆን በአባል ሀገራት በጋራ ፊርማ ታሰረ። ፊርማቸውን ያኖሩ ሁሉ ለፈረሙባቸው ዓለም አቀፍ ግጋትና ለመስፈርቶቹ ተገዢ ሳይሸራርፉና ሳያዛንፉ ለመተግበር በውዴታቸው ግዴታቸውን አጸደቁ። መርከቦችን የሚያንቀሳቅስ ሀገርም ሆነ ተቋም በዓለም አቀፉ ማሪታይም ድርጅት ማለትም IMO ዘንድ አመኔታና ይሁንታ ለማግኘት ከሚያስችሉ ከሚያስችሉ ተግባራት አንዱ ደግሞ የባህረኞች ስልጠና አንዱ ሆነ። መሰረታዊ ስልጠና መስጠት ለስልጠናውም በዓለም አቀፍ ደረጃ ሙሉ ተቀባይነት ያለው የምስክር ወረቀት መሆን ግድ አለ። የዓለም አቀፍ ማሪታይም ድርጅት ማለትም አኤምኦ አባል የሆነችውና አብዛኛውን የገቢና ወጪ ንግዷን በዓለም አቀፍ የባህር ዘርፍ ላይ የምታሳልጠው ሀገራችንም ዓለም አቀፍ የባህር ሕግጋትና ስልጠና ለመስጠት የሚያስችሉ ዝርዝር መስፈርቶችን አሟልታ በ2001 ዓ.ም ማሪታይም ትሬኒንግ ኢንስቲትዩትን አቋቁማ በዓለም ልኬት ለመመዘን ዝግጁነቷን አረጋገጠች። ይህ በቀደመው የኢትዮጵያ ንግድ መርከብ አክሲዮን ማህበር አማካኝነት የተቋቋመው ኢንስቲትዩትም ሀገራችን ዓለም አቀፍ ተቀባይነት ያላቸውን ተቋማት መመስረት እንደምትችል ካሳየችባቸው ተቋማት አንዱ ለመሆን በቃ። በጊዜ ሂደት ተመጋጋቢ ተግባርና ኃላፊነት ይዘው ዘርፉ ላይ በተናጠል ሲንቀሳቀሱ የነበሩ ነበሩ ሶስት ተቋማትን በማዋሃድ አንድ ግዙፍ ድርጅት ለመፍጠር መንግስት በወሰደው እርምጃ ኢንስቲትዩቱ በ2004 ዓ.ም ተመረተ። የባቦጋያ ማሪታይምና ሎጂስቲክስ አካዳሚ በሚል ስያሜ ኢንስቲትዩቱ ወደ አካዳሚነት አደገ። አዲሱ አደረጃጀትም የቀድሞ ማሪታይም ማሰልጠኛ ኢንስቲትዩት ዛሬ ላይ ደረጃውን ከፍ አድርጎ ወደ የማሪታይምና ሎጂስቲክስ አካዳሚነት ተሻግሮ ለሚያሰለጥናቸውና ለሚያበቃቸው ካሬቶች በዓለም አቀፉ የማሪታይም ድርጅት ማለትም አይኤምኦ እና የኢትዮጵያ ማሪታይም ባለስልጣን ኢኤምኤኤ ተቀባይነት ያላቸው ስልጠናዎችን በመስጠት እርምጃውን በዓለም ልክ ማፍጠን ይችል ዘንድ ጉልበት ፈጠረለት። በጣም ሰፊ መሬት ላይ የተንጣለለ እጅግ ያማረውን የባቦጋያ ሐይቅን መሠረት ያደረገና ውብ እይታን የጨመሩለትን ኮረብታዎችን ተንተርሶ በጠቅላላው አስር ሺህ ስኩዌር ሜትር ላይ ያረፈው የባቦጋያ ሐይቅ አካዳሚው ለሚሰጣቸው ልዩ ልዩ ሥልጠናዎች የመማር ማስተማር ሂደትን በተሟላ ሁኔታ ማከናወን የሚያስችሉ ሁሉንም አስፈላጊ ነገሮች የያዘ ነው። የንድፈ ሐሳብ ቲዎሪ ሥልጠናዎች የሚሰጡባቸው የተለያዩ መማሪያ ክፍሎች፣ ደረጃውን የጠበቀ ዕውቀትን የሚያልቁ መጻሕፍት የተሟሉለት ቤተ መጽሐፍት። የምስለ መርከብ ማለትም ሲሙሌሽን የታገዘ ስልጠና የሚሰጥበት ከዓለም የሚስተካከሉ ዘመናዊ ቴክኖሎጂን የታጠቁ የስልጠና ክፍሎች የባሕር ላይ ጉዞን ብቻ ሳይሆን የነገ ህይወትን ጉዞን በምናብ የሚያስቃኙ ስልጠናዎች የተባበሩት መንግሥታት አካል የሆነው የዓለም አቀፉ ማሪታይም ድርጅት መስፈርትን ያሟሉ የባሕር ላይ ጉዞን ብቻ ሳይሆን የነገ የህይወት ጉዞን የሚያቃኑ ስልጠናዎች፣ የስልጠና ቁሳቁሶች፣ ጥላም ሰላምን በሚሰጡ ዛፎች የተከበበ ምድር አረንጓዴ ቅጥር ግቢ፣ ሰልጣኞች ነጋቸውን ዛሬ ላይ የሚጽፉበት እንደ መማሪያ ደብተር የሚቆጠረው የባቡጋያ ሐይቅ በአንድ ዙር በርከት ያሉ ሰልጣኞችን መያዝ የሚችሉ የማደሪያ ክፍሎች ወይንም ዶርሚተሪዎች የሰልጣኞችን ቆይታ በመንፈስ ሙሉ የሚያደርጉ ለስፖርታዊና ለመዝናኛ አማራጮች የሚውሉ ቦታዎች ሁሉ ለአካዳሚው ውጤታማ ጉዞ የየራሳቸውን ድርሻ ያበረክታሉ። የባቦጋያ ማሪታይም እና ሎጂስቲክስ አካዳሚ ከሚሰጣቸው ስልጠናዎች መካከል በዓለም አቀፍ የማሪታይም ዘርፍ ውስጥ ተሰማርተው ለሚሰሩ የባህር ላይ ባለሙያዎች ማለትም ሲፌረር የባህረኝነት ስልጠናዎች ውስጥ የተካተቱት የስልጠና መስኮች ዋነኞቹ ናቸው። በዚሁ መሰረት በ2002 ዓ ም አካዳሚው ከአራቱ ወሳኝ የስልጠና መስኮች ማለትም የራስ ደህንነትና ማኅበራዊ ኃላፊነትን መወጣት ፐርሶናል ሴፍቲ ኤንድ ሶሻል ሪስፖንሲቢሊቲ ፒኤስኤስአር ፣ እንዲሁም ራስን ለማዳን በሚያስችል ቴክኒክ ፐርሰናል ሰርቫይቫል ቴክኒክ ፒኤስቲ፣ እሳት መከላከልና ማጥፋት ፋየር ፕሪቨንሽን ኤንድ ፋየር ፋይቲንግ ኤፍ ፒ ኤፍ ኤፍ እና የመጀመሪያ እርዳታ መስጠት ኤሌመንተሪ ፈርስት ኤድ ኢ ኤፍ ኤ፣ ዓለም አቀፍ ደረጃቸውን የጠበቁ ስልጠናዎችን በመስጠት በዓለም አቀፍ ደረጃ ተቀባይነት ያላቸውን ባለሙያዎች ማፍራት ችሏል። በየጊዜው ራሱን እያሻሻለ በመምጣት ዓለም አቀፉ የማሪታይም ድርጅት የሚጠይቃቸውን ሁሉንም መስፈርቶች በማሟላት በባህርና በሎጂስቲክስ ሙያ በተሟላ መሳሪያ እና እውቀቱም ልምዱም ባላቸው መምህራን አማካኝነት ከሀገር አልፎ በዓለም አቀፍ ገበያው ተፈላጊ የሆኑ ባለሙያዎችን ለኢንዱስትሪው ማበርከቱን አጠናክሮ ቀጥሎበታል። በአካዳሚው ከመነሻ እስከ መድረሻ ንድፈ ሐሳብና ተግባር የማይነጣጠሉ የአንድ ሳንቲም ሁለት ገጽታዎች ናቸው። ሰልጣኞች በቆይታቸው ካድማስ ማዶ ለሚያደርጉት ጉዞ እዚህ የዕውቀት ስንቅ ይቋጥራሉ። በባቦጋያ ሐይቅ ላይ የነገ ባሕራቸውን ይቀዝፋሉ። አስተውሎት፣ ሐሳብ አፍላቂነት፣ መሪነትን የቡድን ሥራ ከተግባራዊ ልምምድ ጋር አቀናጅቶ ረጅሙን የባሕር ጉዞ አሃዱ ብሎ ይጀምራል። አካዳሚው የሚሰጣቸው የሥልጠና ዘርፎች ብቃት፣ ስልጠናው የሚሰጥበት መንገድም ዓለም አቀፍ መስፈርቶችን የተከተለ ስለመሆኑ የማረጋገጥ የመፍቀድና የማጽደቅ በአዋጅ ስልጣን በተሰጠው የኢትዮጵያ ማሪታይም ባለስልጣን ማለትም ኢኤምኤ ሙሉ እውቅናና ተቀባይነት ካገኘባቸው የሥልጠና አይነቶች ውስጥ ዋናዎቹ የሚከተሉት ናቸው። ፐርሶናል ሴፍቲ ኤንድ ሶሻል ሪስፖንሲቢሊቲ ፒኤስኤስአር፣ ፐርሶናል ሰርቫይቫል ቴክኒክስ ፒኤስቲ፣ ኤሌመንተሪ ፈርስት ኤድ ኢኤፍኤ፣ ቤዚክ ፋይር ፕሪቨንሽን ኤንድ ፋይር ፋይቲንግ ኤፍፒኤፍኤፍ፣ ዴክ ሬቲንግ ዋች ኪፒንግ ኮርስ ዲአር ደብልዩ ኬሲ

ኢንተርናሽናል ማሪታይም ኦርጋናይዜሽን ማለትም አይኤምኦ መስፈርትን የሚያሟሉትን እድሜያቸው ከ17 ያላነሰና ከ25 የማይዘሉ ወጣቶችን ተቀብሎ ያሰለጥናል። በማሪታይም ኢንዱስትሪ ከልኬት ላይ የሚደረሰው ባህረኞች የተቀናጀና ተያያዥነት ያላቸውን የተሃድሶ ማለትም ሪፍሬሽመንትና የብቃት ደረጃን ከልምድ ጋር አዛምደው የሚሰጡ ስልጠናዎች በየጊዜው በመውሰድ ሙያዊ አቅማቸውን ማላቅ ሲችሉ ነው። ለዚህም ሙያዊ ክህሎታቸውን ማሳደግ ከሚሹ ባህርተኞች ባሻገር አካዳሚው በአመራር ጥበብ ማለትም ሊደርሺፕ፣ ፋይናንስ፣ የወደብና ተርሚናል፣ ኢንፎርሜሽን ቴክኖሎጂ፣ ጥራት ባለው የአስተዳደር ጥበብ ወይንም ኳሊቲ ማኔጅመንት ሲስተምና በሌሎች መስኮች በእናት ተቋሙ የኢትዮጵያ የባሕር ትራንስፖርትና ሎጀስቲክስ ውስጥ ለሚገኙ የሥራ አመራርና ሰራተኞች በስልጠና አቅማቸውን ይገነባል። በዓለም አቀፍ ደረጃ ተቀባይነት ያላቸው ባህረኞችን ለማፍራትና በዓለም አቀፍ ገበያ ላይ መስራት ተወዳዳሪ መሆን የሚችሉና ሥልጠናው የሚጠይቀውን መስፈርቶች የሚያሟሉ ሙያተኞች ለማብቃት የአጭር፣ የመካከለኛና የረጅም ጊዜ የመርከበኝነት ስልጠናዎችን በአይኤስኦ 9001 2015 የጥራት ደረጃ ልክ በመስጠት ልኬቱን ማላቅ ተቀዳሚ እቅዱ አድርጎታል። የንግድ ባህረተኝነትና ሎጂስቲክስ ሙያ ካለበት ደረጃ ከፍ እንዲል ሌት ተቀን በመትጋት ተጨባጭ ውጤት ከማስመዝገብ በተጨማሪም በአቅም ግንባታ ፕሮግራሞች በኢንተርፕራይዝ ሪሶርስ ፕላኒንግ ላይ በስፋት መንቀሳቀስ ይቻለው ዘንድ ጠንካራ ሥራ ላይ ነው። ዓለም አቀፍ ኤጀንሲዎች ከሚያመቻቿቸው ሥልጠናዎች እንዲሁም ለተለያዩ ሰልጣኞች በዓለም አቀፉ የማሪታይም ኢንዱስትሪዎች ውስጥ የሥራ ዕድሎች እንዲያገኙ የሚሰራ አነስተኛ ኤጀንሲ ማቋቋምም የባቦጋያ ማሪታይምና ሎጂስቲክስ አካዳሚ ወደፊት ከያዛቸው እቅዶች አንዱ ነው። በዓለም አቀፍ ደረጃ ዝነኛ ከሆኑ የባህርና ሎጂስቲክስ ኢንስቲትዩቶች፣ ዩኒቨርሲቲዎች፣ ሥልጠና ማዕከላትና ድርጅቶች ጋር በመተባበር መሥራትና በባህር ትራንስፖርትና ሎጂስቲክስ ሙያ የልህቀት ማዕከል መሆኑን አልሞ ለተግባራዊነቱ ወገቡን ጠበቅ አድርጎ እየሰራ ነው። የባቡጋያ ማሪታይምና ሎጂስቲክስ አካዳሚ ችሎታ በእውቀት ልክ እንዲመነዘር በካበተ ልምዱ ላይ ደምሮ ዛሬን አልቆ ነገን አሻግሮ መመልከት የሚያስችል አቅም አድርጅቶ በምስራቅ አፍሪካ የዘርፉ ተመራጭ የልህቀት ማዕከል የመሆን ራዕይን ለማቅረብ ጽናቱን አበርትቷል። በኢትዮጵያ የባሕር ትራንስፖርትና ሎጂስቲክስ የባቡጋያ ማሪታይምና ማሪታይም እና ሎጂስቲክስ አካዳሚ